ሀዚ ነው የሚሆነው። ግን አለ ግናለ አይሰግድም እና ነው እንዲሰግድ ማዘዝ ነው። አንድ አምሩን ቢልመዕሩፍ እኮ ወነህይ ዐኒል ሙንከር አለባት እኮ ማዘዝ። እንዲገነዘብ ያሳዝናል እኮ ሶላት የማይሰግድን ሰው ሶላት እንዲሰግድ ማድረግ እንጂ ለኒካህ ብሎ ለኒካህ ብቻ ስለ እሱ መጥሚቅ አይገባም። ይልቁንስ እሱን ወደ ዲኑ እንዲመለስ አርካነል ኢስላምን እንዲያሟላ ማድረግ ነው ያለብን። እዚህ ጋር ግን ኡስታዝ ብዙ ጊዜ የሚረሳው ነገር ምናልባት አንተ ብዙ ጊዜ ትለዋለህ፣ ብዙዎቻችን የማናስተውለው ነገር ምን አለ እኛ እዚህ ዛሬ መተን ተምረናል። አልሐምዱሊላሂ ረብል ዓለሚን እውቀት አግኝተናል። ወላኪን ግን ቤተሰቦቻችንን ለማስተማር እንኳን ብቃ የንግግሩን ዘይቤ ሳናውቅ ለእነሱ ልንከራከራቸው የምንቸኩለውን ሰዎች ምን ትላችኋለህ? ማለትም ይሄ ሰው እኮ አይሰግድም አንተ እኮ አትሰግድም ለእኔ እኮ እንደዚህ ለእኔ ወኪል መሆን አችልም ወይንም ደግሞ ለእኔ ወልይ መሆን አችልም እያልን ብዙዎቻችን እንከራከራቸዋለን ቤተሰቦቻችንን እኮ ይህ እኮ ነው አሁን እኮ ለኒካሁ ተመከራከር እንዲሰግዱ እንዲማሩ አላህ ጋር እንዲታረቁ ማድረግ ነው ተገቢው ኒካህ ኒካህ ላይ ብቻ ኒካህ ማሊያ ስሬ ነው እያልሽ ከመጠየቅ ታረ እውቀት ከህዝቦች ከእናት ከአባት ከቤተሰብ ጋርም ከመከራከር እነሱ እንዲማሩና እንዲያቁ ማድረግ ነው ያለብን። እኛን አላህ ስብሃነ ተዓላ ይህን ስደት ሰበብ አድርጎ ያሳወቃቸው። አብዛኞቻቸው አገር ቤት ሁኖ የተማረ የለም። ስደትን ሰበብ አድርጎ ሲያበቃ የአረብ ሸበካ እየተጠቀምን በሸበካ እየገባን ተማር እነሱ ግን ይህን እድል አላገኙም። ይህን እድል መማር የሚባለውን ነገር እድል እንዲያገኙ ማመቻቸት ነው ያለብን። አመቻች እንትና በቃ ተተቻለ ወላሂ፣ ቤት ተምንሰራላቸው፣ ልብስ ተምንገዛላቸው በላይ ይህንን ሸበካ የሚባለውን ነገር ቤታቸው ዋይፋይ ፋስገብተንላቸው ትምህርት እንዲማሩ ማድረግ። ዋይፋይ ፍግብ ዶላ አድርጉላቸው። ምን አለ ዋይፋይ ፍቀላል ነው። የኢትዮጵያ እኮ አስር ሺህ ብር ነው። በአስር ሺህ ብር የአመት ዋይፋይ ፍገዝታችሁ ሙሉላቸው። ከዛ በኋላ ቤተሰቡ ሁላ ጠቅላላ ይማራል።

እንደ ደረሽ ዝግጅት ተመቻችልሽ? እንደ ደረሽ ዝግጅት አልተመቻቸልሽ? አዎ ኢንሻላህ አልተመቻቸል። የሆኑ አስወር እስከደረሰ አዛን ካደረገ እንዴት ነው የምሰግደው? ሁለት ረካ ነው ወይስ ደግሞ ሁሉንም ነው የምንሰገደው? አራቱ ሙሳፊር ከሆንሽ ሁለት ሁለት ረካ አድርገሽ ትሰግጃለሽ፣ አስርንም፣ ዙሁርንም ቤት ከሆነ ሲ ተመለስ ነው ደርሰ

አባቴ ምንድነው በቆቲ ያስታርጋል። ያኔ በቆቲ ይስራራል። ቆቲ በማለት እንግዲህ በገጠር ሰዎች ሲጣሉ ምናምን የሆነ አበጋር ነገር ነው ማለት ነው። በአላህ ከምኖት በጣወት ምን ይሻለዋለ ታው ሲሉት ለእናንተ ብየትቻለሁ ይላል። አላህ ከአርሽ በላይ ነው ሲሉትም አያምነው። አባቴ እንደዚህ ይላል እና ቀብሬ ሲነድ ታዩታላችሁ። ቀብራችን እየብቻ ነው። ከእናንተ ይዛችሁት የመጣችሁት አዲስ መጤ ነው ይለናል እና ይህን ምክሬን ባቆመ ሰው ባልመክረውን አላህ ይቆጣብኛል። አንድ በኔ ላይ ምክሬን ባቆመ ቁርፎኛል። ታዲያ ያንችላ ብለውኛል። ደ የአላ ያመካከሯ ከይፍያ ሊሆን ይችላል። ያመካከሯ ያነጋገሯ ከይፍያ ሊሆን ይችላል በጥበብ እና በሂደት በሺከም በእውቀት በእውቀት እየመከረቻቸው ላይ ሆን ይችላል። ስለዚህ እውቀተኛ ሰው ቢመክራቸው እና ተሷ ሻል ያለ ሰው ቢመክራቸው ጥሩ ነው። የመመክራቸው ያኔ በጸባይ ነው ብላለች። እናቴንም አባቴ ነው ሲመክራቸው በጸባይ ነው። ነገር ግን እናንተ ይዛችሁት የመጣችሁት አዲስ መጤ ነገር ነው እያለ አይቀበለኝም ብላለች። እንግዲህ ምን ይጠቀቃል? ታዳ ተፈለገ እንግዲህ ከውሃ ጣኛ አይቆጣባትም፣ አይቆጣባትም። እሷ የተቻላትን ያህል ካደረሰች ኢንሻ አላህ። አላህ ሂዳያ ይስጣቸው፣ ዱዓት አድርግላቸው። አእምሮን ቢል መዕሩፍ ካደረገች ዱዓት አድርግላቸው ነው። አሁን እኮ ለኒካሁ ተመከረኝ መጠየቅ ታረው ቀት ከህዝቦች ከእናት ከአባት ከቤተሰብ ጋርም ከመከራከር፣ እነሱ እንዲማሩና እንዲያውቁ ማድረግ ነው ያለብን። እኛን አላህ ስብሐነው ተዓላ ይህን ስደት ሰበብ አድርጎ ያሳወቃቸው። እኮ አብዛኞቻቸው አገር ቤት ሁኖ የተማረ የለም። ስደትን ሰበብ አድርጎ ሲያበቃ የአረብ ሸበካ እየተጠቀምን በሸበካ እየገባን ተማር። እነሱ ግን ይህን እድል አላገኙም። ይህን እድል መማር የሚባለውን ነገር እድል እንዲያገኙ ማመቻቸት ነው ያለብን።

በውስጥ ውስጥ የመጣሉ ያለ ጨዋታችን ምን ትላለህ? የአረቦች ብር ነበረብኝ የበፊት ነው እነሱን ማግኘት አልችልም። ስለዚህ በእነሱ ስም ሰደቃ ስችላቸው አሉኝ። እሱ ብሰጥ አስቤ ነበር እና ቤተሰቦቼ ደግሞ ሁለት ልጆች አሉ። ወደ የመን መጥተው ብር ሀውሉ እየተባሉ እየተደበደቡ ነው። ለእነሱ በሀውለው ይሻላል ወይንምስ ደግሞ በአካባቢያችን ላሉ ለተቸገሩ ብሰጠው ይሻላል? ማንኛውም አጭሩ ማንኛው ባላጭ ነው ትላለች። መጀመሪያ አረቦቹ የአረቦቹ ብር እያለባት መጀመሪያ ላለመክፈል ፈልጋ እየሸወደቻቸው ኑራ ከሆነ ዞልማቸዋለች። ላለመክፈል ፈልጋ አንዳንድ ጊዜ ሆን አንዳንድ ሰው የሰው ገንዘብ የይዝና መክፈል እየቻለ ላለመክፈል ፈልጎ ይሸውዳል፣ ስልኩን ያጠፋል፣ ሲደወልለት አያነሳም። እንደዚህ አይነት ባህሪ ከሆነ በጣም ዟሊም ናት፣ ዘልማቸዋለች። በጣም ዟሊም ናት። ጓደኛ መጥፎ ጓደኛ ነበረቻት እና ባለማወቅ በፊት ጊዜ ነው የእንትን የአረቦች ገንዘብ እንትን ሀራም አይሆኑም በማለት ዝም ብለው እያነሱ በጋር አጥፍተውን ነው ይጠብቀናል ታ እንደዚህ ትልቅ ትልቅ ብር ድረስ እንዴት ደረሰ? እንደው እንደዚህ ለ ባለኩል ያህል የመን ለሚደበደቡ ሰዎች ለነሱ ወደቃ አይሆንም፣ ወደቃ አይሆንም። ምክንያቱም ጠጋባዎች ናቸው። ጠጋባ ጉርምስና እምቢተኝነት ነው የሚዋጣቸው። አባትና እናቱን ከልፎ ሲያበቃ አባትና እናቱን መጦር ሲያቀተው የአባትና እናቱን ገንዘብ እያወደመ የሚመጣ ሰው ነው። ስለዚህ አላህ ሱብሃነሁ ወተዓላ ነፍሳችሁን ጠብቁ፣ በጥፋት ላይ አትጣሉ፣ ወላ ተሰቁም ይለታህሉካ ብሎናል። በአይዲኩም ይለታህሉካ አስጠንቅቋል። ትክክለኛ በየመን የመጣ ሰው መታገጡ እየታወቀ በየመን የመጣ ሰው ብር መታየቁ እየታወቀ መቶ የገባ ሰው ነፍሱን በነፍሱ ማውጣት ያለበት እንጂ ለእሱ ሰደቃ መሰደቅ አይፈቀድም። ነፍሱን በነፍሱ ማውጣት አለበት። ግልጥ ነው አደለ ያ ጀመዓ፣ ነፍሱን በነፍሱ ማውጣት አለበት። ምክንያቱም ይህን ተስታ ይህን ማታ ተደረገ ሶደቃ ተፈቅዶልናል እየተባለ የመን እየመጣ ሊጋደም ነው፣ እህቶቻችን ሊረብሽ ነው።

ኩት ልጅ አሁን አባት የለም ማለት ነው። ህይወት ከዛ አጉታችን ደግሞ ብሎ አገባሽ ማለት ነው። እሱ ወኪል ሆኖ ሰጣል። እና አሁን አብሮ ይኖራሉ መታወታቸው ነው። ኒካቸው አይበላሽም፣ ምንም ችግር የለውም። ይበቃል የሚሉ ዑለማዎች ስላሉ ችግር የለውም። የመጣ ጥያቄ ያለ። አሰላሙ አለይኩም ወረመቱላ በረካቱ። ጥያቄ አንድ ሰው ሂና ጸጉሩን ተቀብቶ ሰውነት መስገድ ይችላል ሳይታጠብ? መርሐባ ይችላል። ሂና ጦሃራ ነው እና ጦሃራ ስለሆነ ይችላል። ሳይታጠብ መስገድ ይችላል። ጦሃራ ነገር ነው እና ማለት ነው። ምንም ችግር የለውም። ዓለይክ ሰላም ወረሕመቱላሂ ወበረካቱሁ ሰላም ነኝ አልሐምዱሊላህ ረብል ዓለሚን በዙፍ ላይ ናስተላልፍላችሁ ዛሬ ቁርአን ተፍሲር እንጀምራለን በዛነኛው ጉርባችን ቁርአን ተፍሲር እንጀምራለን ወንዶች ጋር ማለት ነው ወንዶች ብቻ ተላይ መቀመጥም ወይንም ጥያቄ መጠየቅ ከሆነ ለወንዶች ነው በዛ የሚፈቀደው ይሄ ሴት ጀማዓ ነው እዚህ የምናስተምረው ሴቶችን ነው። በዛነኛው ኢንሻላህ አሁን በቀደም ዕለት ነይቼ ነበር። ያው ታይሳካ ሊቀረ ታይሳካ ሲቀር ያኔ ጉፋንም እንደዚህ ሀመም አድርጎች ስለነበር ነው። ያው ኋላ ሰዓት ስምንት ሰዓት አግባብ ስምንት ሰዓት ላይ ማለት ነው በኢትዮጵያ ሁለት ሰዓት በስዑዲ ስምንት ሰዓት። ተመጀመሪያው ተፍሲር እንጀምራለን በሸራሕ ማለት ነው የምንቀራው በሸረህ ነው። ወንዶች ይጠቅማችኋል፣ ተጋበዙ። ያንኛው ረመዷን ታስተምርበት ረመዷን ታስተምርበት የነበረው ጉሩ እዛ ላይ ነው የምንማረው። እሺ፣ ቀጥ አንድ ሴት ባሏ መጣ ያጥሎላት ያኔ ካላላት ግዴታ አንቺ ትባላለች። እንዲ ኦሳ የምን መጣሉ ማለት ምን ማለት ነው አስረጂ

ሰዎች ልትፋቱ አስባችሁ ከሆነ ብሩን የሰጠው ሽመልሽልኝና ለፍታሽ ከሆነ ይቻላል። ምን ይደረግ እንግዲህ። ው እኮ ነው መህርን ቀለል አድርጎ በትንሷ አቅልሉ የምንለው መህርን፣ ለዛ ነው በአቅማችሁ አድርጎ የምንለው ለዛ ነው። ገባሽ

ከዛ ያኔ እኔ በራሴ ቅብለው ማለት ነው። ማለት እንደ መሰለኛ አድርጌ ስጃዳይን አድርጌ ሰገርኩ ማለት ነው። ከዛ ልጅቷን ትጠይቃት አሳየችኝ። እንደዚህ ነው የምንሰግደው ብላ የሆነ የወጣት ልጅ ነበረች እና ከዛ ሴትዮዋ ጋር በስንተኛው ወቃ ነቃት እነረብብ እኔ እንደዚህ ነው የምንሰግደው ትክክል ነው ወይ ስላት አይደለም ማለችኝ። ስምን ቀን እንደዛ ይሆናል የሰገርኩት ማለት ነው። ሶላትን መስገድ ፈልገሽ አቅጣጫ አጥተሽ ነው፣ አቅጣጫውን አለማዋቅሽ ነው አለ አቅጣጫውን ታጣቂ ቀረሽ ሰገድሽው። ሶላቱ ትክክል ነው። የጠየቅሽውን ሰው ጠይቀሻል አስረዳሽ። ሶላቱ ትክክል ነው። ሶላትሽ ተቀባይነት አለው። አሜን ግን፣ አቢሊቴሽን አለ የግብር አቢሊቴሽን አለ ጀዋላችሁ ላይ ዋላችሁ ያሳያልና ያሳያል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ስመጣ ወደዚህ ዱባይ ስመጣ አላውቅም ነበርና ምን እንደሚለበስ እዚህ ከመጣሁ በኋላ ግን የሚለበሰው ሱሪና ቲሸርት ነው የሰጡኝ እና እጀባብስ መሆን ይችላል፣ ሆ ብቻ ሆን ወይስ አልችልም። መጀመሪያ ግን ታይቻለ ሰዎችንም ልጆችንም ሰዎችንም ማለት ይጠቅማል ይሄ ሰዎች ልጆች ማለት አሳይ፣ ምኑ ነው ያሳየሹ? ያኔ ፊቴንም ሁሉ ነገር ያኔ ፊቴም ማለት ነው። እና አሁን ጅልባብ ስለመሆን አላማ ና ጅልባብስ መሆን ይችላል አልችልም? እንግዲህ ሰውዬው ዲን አል ኢስላም ሲገባው ነው ወደ ዲን የሚመለሰው። አንቺ አልገባሽ እና ነው በዛን ሰዓት አሁን ዋጅ መሆኑ ገባሽ አደለ? አይዋ ተውበት አደረግሽ፣ ተመለስ ተመለሽ፣ ጅልባብሽን ልበሽ፣ ኒቃብሽን ልበሽ።